ጤና ይስጥልኝ እንዴት አላችሁ? አሁንም ሀሳብ ካላችሁ ማጋራት ትችላላችሁ። ባይዞ የተለያዩ ጉዳዮችን መዳሰስ የምንችለው እናንተም ሀሳብ ስትሰጡ ስለሆነ ከዚህ በፊት ስላደረጋችሁትም ትብብር አሁንም በዛ መንገድ የቀጠላችሁ በመሆኑ እጅጉን አመሰግናችኋለሁ ውድ ተመልካቾች። የጋዛን ጉዳይ ምክንያቱም ሁለት ዓመት ደፍኗል። ይህን ተከትሎም ደግሞ የተለያዩ ሀሳቦች የስምምነት ሊያመጡ ይችላሉ የሚሉ ጉዳዮች እየተነሱ ይገኛል። ግን ምን ያህል ውሃ ያነሳሉ፣ ምን ያህል ቦታ ይሰጣቸዋል የሚለውን ደግሞ ማየትም እጅጉን አስፈላጊ ነው እና የጋዛን የሰላም ንግግር በተለያየ አጋጣሚ ሶስተኛ ቀኑን ይዟል። መልካም የሚባሉ ውጤቶች እንደሚመጡ ተስፋ ተጥሎበታል። ግን ደግሞ አንዳንድ ጥያቄዎችም እየተነሱ ይገኛል። የጋዛ የሰላም ንግግር ቀጥሏል። ግን እስራኤል የሀማስ ጥቃት ሁለተኛ ዓመት መታሰቢያን በጣም አስፈሪ በሆነ መንገድ ወይም ደግሞ እጅጉን አስፈሪ ጥቃት እንደተሰነዘረባት የሚያስታውስ መታሰቢያ ሚሞራይል አድርጋለች ና ይሄ ምንድን ነው ምን አይነት አንደምታ አለው የሚለውም እንደዚሁ አሳሳቢ ሆኗል። እና የጋዛን ጦርነት ለመቋጨት በግብጽ ንግግር እየተደረገ ይገኛል። ይሄኛው ደግሞ በመላው ዓለም ያሉ ፖለቲካኞች ተስፋ እንዲያደርጉ አድርጓቸዋል። እንደምታስታውሱት ነው እንግዲህ አንድ ሺ ሁለት መቶ ሰዎች ህይወታቸውን አጥተው ነበረ። ሁለት መቶ ሀምሳ አንድ የሚሆኑ ታግተው ሄደዋል ወደ ጋዛ ማለት ነው በሀማስ አማካኝነት ከዛ መልስ ደግሞ ስልሳ ሰባት ሺህ የሚሆኑ ነጹሀን በሃማስ አስተዳደር ውስጥ በሚገኘው በጋዛ ማለት ነው ህይወታቸውን አጥተዋል። አንድ መቶ ሀያ ሺ የሚሆኑት ቆስለዋል። ሚሊዮኖች ከቤት ንብረታቸው ተፈናቅለዋል። ና እነዚህ ሁሉ እጅግ አስቸጋሪ ጊዜ የአካባቢ እንዳሳለፈ የሚያሳይ ነው። እና በነገራችን ላይ እነዚህ ሁለት ሀገራት አሁን እየሄዱባቸው ያሉት መንገዶች አሁን ለድርድር በራችን ክፍት ነው የሚሉ ሀሳቦችን እያጋሩ ባሉበት ሰዓት የተለያዩ ጥያቄዎች ይነሳሉ። ይሄኛውን ደግሞ በተለየ አጋጣሚ ለማየት የሚሞክሩ መሪዎችም ይታያሉ። ይን ወይ እሱን እንመለስበታለን። ጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጫ ሰጥተዋል። በከባድ ሀዘን ውስጥ ነን፣ እስራኤል ታምራዊ መቋቋም አሳይታለች በሚል ደግሞ ታምራዊ መቋቋም ማለት ምንድን ነው ጥያቄ እስከሚነሳ ድረስ እስራኤል ታምራዊ ሀገርም ሆኗን በግልጽ ለማሳየትም የሞከሩበትን መግለጫ ሰጥተዋልና ና እነዚህ ሁኔታዎች የጠቅላይ ሚኒስትሩ የተወሰዱ ዜጎችን አሁንም ለማስመለስ እንሰራለን ብለዋል። እንዲሁም ደግሞ ሀማስ መጥፋት አለበት መደምሰስ አለበት ከዚህ በኋላ ለእስራኤል ስጋት የሚሆን ሀይል እዛ አካባቢ ሊኖር አይችልም የሚል ሀሳብ ሰጥተዋልና ይሄኛው ሁለት ዓመት በእርግጥ መድፈኑ ደግሞ የተለያዩ ጥያቄዎችን ሊያስነሳ አይችልም። ምክንያቱም ሁለት ዓመት ደፈነ ተብሎ የሚቆይ ጦርነት ወይም ደግሞ ሁለት ዓመት ደፍኗል እና ምንድን ነው ከዚህ በኋላ ጦርነት ይቁም የሚልም ሀይልም የለም። አሁን ባለበት አጋጣሚ በግብጽ እንግዲህ በአርሽሬም አካባቢ ወይም ኤልሼክ በሚባለው ሻርም ኤልሼክ በሚባለው አካባቢ የቀይ ባህር ሪዞርት ሲቲ ነች። እዛ ላይ ጉዳዮችን ለማየት ተሞክረዋልና በዚህኛው ምናልባት መፍትሄ ይመጣል ተብሎ ባይታሰብም ግን አንዳንድ ጉዳዮች መልካም ነገሮችን እንደ ፍንጭ የሚሰጡ ጉዳዮችን እየተመለከትን እንገኛለን እና ኤርዶሃን፣ በተለይም የቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶሃን ከተለያዩ ሰዎች ጋር ንግግር አድርገዋል። ኤርዶሃን ዲስከስስ Turkish Communication with Hamas Amid US push for ceasefire deal የሚል ሐሳብ እያየሁ ነበርና የኤርዶሃን ማለት እንደምታውቁት የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶሃን መንግስታቸው ከተለያዩ የሀማስ መሪዎች ጋር መረጃዎችን ተጋርተዋል። እንደዚሁም ደግሞ ያለውን አመለካከት በተመለከተ ለሰላምም ሆነ ለሲዝ ፋየር ማለት ነው ጋዛ ላይ ላለው ጉዳይ መፍትሄ ለማምጣት የሚያስፈልጉ ጉዳዮችን በተመለከተ ከሀማስ ሰዎች ጋር ተነጋግረናል የሚል ሐሳብም ሰጥተዋል። ኤርዶሃን ደግሞ ጋዛ መስት ቢ ጋቨርንድ ባ ታኒ ፓለስቲኒያንስ የሚል ሀሳብ ሰጥተዋል። ልክ ነው ይሄኛው ሀሳብ የመጋራት ያለማጋራት ጉዳይ ሳይሆን እንግዲህ ያው ፍልስጤ መግመራት ያለበት ብቻ በፍልስጤማዊ እንደሆነ ይታሰባል ይታመናል። ግን አሁን ይህን እሳቸው ሲሉ የተለያዩ ጥያቄዎች ሊነሳባቸው ይችላል። ምክንያቱም ኤርዶጋን እሳቸው በፈለጉት መንገድ ልክ እሳቸው በሚሉት ሂሳባዊ ስሌት ብቻ ነገሮችን መፍትሄ ይሰጣሉ ወይም ደግሞ በዛ ልክ ብቻ ጉዳዩ እንደዚህ ነው ተብሎ የሚታለ ያልፉታልም ማለትም አይደለም ብዙ ጥያቄ ታዋቂዎችን መመለስ አለባቸው። ያ ካልሆነ የዓለም የፖለቲካ ስርዓት ሂደቱ ንወርልድ ኦርደር የሚባለው እንደዚህ አይነት አጋጣሚዎችንም ግምት ውስጥ ሊያስገባ የሚችል ነውና ነኔታኒው ታምራዊ መንሰራራት ወይም ደግሞ ታምራዊ ሂደቶችን አልፈን እዚህ ላይ ደርሰናል የሚል ሀሳብ ቢሰጡም፣ ኤርዶሃን ደግሞ ከሀማስ ጋር ተነጋግረናል ቢሉም ይህን ጉዳይ ኦንሊ ፐርሰን ወይም ደግሞ ኦንሊ ካንትሪ to resolve this problem is USA ምንም ጥያቄ የሌለው ይህን ጉዳይ መፍትሄ ልሰጠው የምችለው ሀገር አንድና አንድ አሜሪካ ብቻ ናት። ከዚህ በፊት አይተናል። ብዙዎቹ የተለያዩ ጥያቄዎችን የተለያዩ ሀሳቦችን ለማንሳት ሞክረዋል። ግን የትኛውም ሀይልም ቢሆን በዚህ ጉዳይ ላይ መፍትሄ ሲሰጥ አላየንም። ሀማስ ጦርነት ከፈተ ወይም ደግሞ ጦር አዘመተ ምንም አዲስ ነገር አላመጣም። እስራኤል ይህን ሁሉ ህዝብ በዚህ ሁሉ ህዝብ ላይ ጥቃት ሰነዘረች፣ ተኩስ ለማቆም አንዳችም ነገር አላመጣችም። ኢራን ተኮሰች፣ ምንም ያመጣችው ነገር የለም። ሄዝቦላ ተኮሰ፣ ምንም ያመጣው ነገር የለም። ኤርዶዋን ተደጋጋሚ መግለጫ ሰጡ፣ ምንም ያመጡት ነገር የለም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተደጋጋሚ መግለጫ ሰጡ፣ መፍትሄ አላመጡም። እነዚህን ሁሉ ስትመለከቷቸው የሀማስ መሪዎችን ብዙ መግለጫዎችን በህይወት የሌሉትንም ጨምሮ አወጡም ግን መፍትሄ አልተገኘም። ስለዚህ እንደዚህ አይነቱን ጉዳይ መፍትሄ ሊያመጣው የሚችለው በዋናነት የአሜሪካ ፖለቲከኞችና ፕሬዚዳንት ዶናልድ ትራምፕ እንደሆኑ በግልጽ የሚያሳዩ መረጃዎች ናቸው እየወጡ ያሉት። ደግሞ ኦፍ ኮርስ እሱ ነው። ምክንያቱም በአለም ላይ አይተናል፣ የትኛውንም ሀይል እነ ሩሲያም ነ ቻይናም የተለያዩ እንቅስቃሴዎችን አድርገዋል፣ ግን መፍትሄ ማምጣት አይችሉም። አልቻሉም። ቢካውዝ ያ እዚህ ላይ አሜሪካ እንግዲህ ተባባሪ ከሆነች አሜሪካ ለበጎ ለመልካም ጉዳዮች ላይ ሀሳቡ ካላት በዚህ ልክ መፍትሄ እንደምታመጣ ወይም ደግሞ ለችግሮች መፍትሄ የሚያመጣ ሀሳብ ማጋራት የሚችል አቅም እንዳላት የሚያሳይ ነውና ፕሬዚዳንት ዶናልድ ትራምፕ ምናልባት በእንደዚህ አይነት ጉዳዮች ላይ ቁርጠኛ ሆነው ችግሮችን ለመፍታት ወይም ደግሞ ሂሳባዊ ስሌቱን ከአሜሪካም ጥቅም አንጻር አዩት ከሰብአዊነትም ከተለያየ ጉዳይ አይተውት መፍትሄ ማምጣት ከቻሉ ምናልባትም መልካሙን አጋጣሚ መልካሙን ጊዜ ልናይ እንደምንችል ተስፋ እናደረጋለን። ሶስተኛ ቀኑን በያዘው እንግዲህ የሀማስና ና የእስራኤል ኢቀጥተኛ የሆነ ድርድር እንደዚህ አይነት ጉዳዮችን ማየትም እጅጉን አስፈላጊ ነው። ባይዞ ይሄኛው እንግዲህ ሁለት አመት ቶፕ ሲያረግ ሁለት አመት ሞላ ሲባል በሁለት አመት ውስጥ የተፈጠረውን ዓለም አቀፍ ጫና በትናንቱ ቪዲዮ በደ በደንብ አሳይቻችኋለሁ ወይም ነግሬያችኋለሁ፣ እና ይሄኛውን ብዙ ጥያቄዎችን ወይም ደግሞ ዓለምን ወደ ማካረር ከሚወስዱ ጉዳዮች ይልቅ ወደ መፍትሄ ሊወስዱ የሚችሉ ጉዳዮች ላይ አብዝቶ መስራት የሚያስፈልግ ኃይል መፈጠር እንዳለበት ይነገራል። ግን ያን የሚያደርግ ኃይል አሁን እያየንም እየተመለከትንም አይደለም። ጉዳዮችን የሚያወሳስቡ ውጥረቶችን ከራሳቸው የሀገር ፖለቲካ አንጻር ሊመለከቱ የሚፈልጉ ኃይላት ናቸው በስፋት የተመለከትን ያለኑ ና ምናልባት በዓለም ፖለቲካ መድረክ ላይ ለመፍትሄ የሚሆኑ ችግሮችን ደግሞ በተለየ መንገድ ሊቋጩ የሚችሉ ሀይላትን በመንዘርም ሆነ በተለየ አጋጣሚ ለማየት የሚያስፈልጉ ሰዎችም ሆኑ ሀይሎች ካሉ ይሄኛውን ጊዜ በቁጥጥር ስር መዋል ወይም ደግሞ ይሄኛውን ጉዳይ በራስ መንገድ መቃኘት የሚያስፈልግበትን ሂደት የተከተለ ነው። አኒወይ እንግዲህ የፍልስጤምና የእስራኤል ጉዳይ በዚህ በቀላሉ የሚታይም አይደለም። ፍልስጤምና እስራኤል የሀገርነት ጉዳይ ሲነሳ ፍልስጤምና እስራኤል መቼ በምን ሁኔታ ነበሩ የሚለውን በጣም ለመዳሰስ አስቸጋሪ የፖለቲካ ግንዛቤ አለም ላይ አለ። ምክንያቱም አንዳንድ ሀገራትም ሆኑ ግለሰቦችም ፖለቲከኞችም የማይፈልጓቸው ነገሮች አሉ። አንደኛ ፍልስጤም የሚባል አገዛዝ ወይም ደግሞ ምድር የለም ብለው የሚያስቡ ሀይሎች አሉ። በእስራኤል ወይም ደግሞ በቀይ ዘመም የእስራኤል ፖለቲከኞች በኩል ሆነው የሚያስቡ እንደነ በዝለልስ ሞትሬች እንደነ ኢታማር ቤን ግቪር የመሳሰሉ የደህንነት ሚኒስትሮች ወይም ደግሞ እነዚህ ሰዎች እንደዚህ አይነት ጠንካራ አቋም አላቸው እና ኔታኒውም ብዙም በፍልስጤም ኤግዚስታንስ ላይ ተቀባይነት ያለው ሀሳብ ሲያጋሩም አይታዩም። አንደኛው ይሄ ነው። ሁለተኛው ደግሞ በፍልስጤን በኩልም እንደዚሁ ራይቲስት የሆኑ ወይም ደግሞ ቀይዘመም የሚባሉ ሀይላት አክራሪ ወይም ደግሞ ወግ አጥባቂ የሚባሉ ሀይላት እስራኤል የምትባል ሀገር አትናቅም የሚል ጠንካሪ ያለ አቋም የሚያራምዱ አሉ። ታዲያ ይሄኛውን ነገር ሁለቱም በዚህ ልክ የሚተያዩ ከሆነ አንዱ ሌላው የለም ኤግዚስተንሱ ላይ ፈተና የሚሆን ከሆነ የሁለት ሀገራት መፍትሄ ወይም ደግሞ ቱ ስቴት ሶሉሽን አስፈላጊ መሆኑን ግምት ውስጥ ማስገባት ያስፈልጋል። የሁለት ሀገራት መፍትሄ ማለት ፍልስጤሞችም እስራኤል የምትባል ሀገር የለችም የሚለውን ይተው የተውና እስራኤላውያንም ፍልስጤም የምትባል ሀገር የለችም የሚለውን የተውና ሁለቱም ተማምነው እስራኤል የሚባል ሀገር አለ፣ ፍልስጤም የሚባል ሀገር አለ ተብሎ ሁለቱም ጎን በጎን እንዲኖሩ የሚያደርግን አካሄድ የሚከተል ነው። ያ ማለት የቱ ስቴትስ የሁለት ሀገራት መፍትሄ ቶኤስስ ወይም ደግሞ ቱ ስቴት ሶሊሽን የሚባለው ነው። የሁለት ሀገራት መፍትሄ ሁለቱን ሀገራት ጎን ለጎን የሚያስቀምጥ ነው። ፍሮም ደ ሪቨር ቱ ደ ሲ የሚል ስሎጋን አላቸው እንደምታውቁት የአሜሪካ ፖለቲከኞች፣ አሜን በፍልስጤም በኩል ያሉ ኃይሎች ወይም ደግሞ ፍልስጤምን በመደገፍ የሚታወቁ ኃይሎች፣ ያ ማለት ከዮርዳኖስ ወንዝ እስከ ሜዲትራኒያን ባህር የእኛ ግዛታችን ነው ነው። ይሄኛው ደግሞ እስራኤል የምትባል ሀገር አናቅም ነው አንድ እሱ እንዲዛላችሁ ከዚያ ውጭ ደግሞ ደ ግሬተስት እስራኤል የሚል ወይም ደግሞ ታላቋን እስራኤል መመስረት የሚል ደግሞ ደነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነው ያሉ። ሌላ ሀይል ሌላ ፍላጎት ያላቸው ደግሞ አይደለም ፍልስጤምን ዮርዳኖስ ውስጥም ግዛት አለን፣ ግብፅም ውስጥ ግዛት አለን፣ ከግብፅም ተሻግረን የተለያዩ አካባቢዎች ሚድል ኢስት ላይ ቦታ አለን ብለው የሚያነሱ አሉ። ይሄኛውን ማስታረቅ የሚፈልግ ሀይል መውጣት አለበትና ና ምናልባት እንግዲህ የጋዛው ጉዳይ ድርድሩ በዚህ ልክ ተቋጭሶ መልካም ጊዜ የሚያመጣ ሆኖ ካልተመዘገበ ችግሮች ሊባባሱ የሚችሉበትን እድል ይፈጥራል። ባይዘወይ የሁለቱን ሀገራት ጉዳይ እንኳን ስንመለከት የሺ ዘመናት ታሪክ ነው ያላቸው። የሺ ዘመናት ታሪክ ሲባል የሺ ዘመናት አለመግባባትና ና የሺ ዘመናት መግባባት ወይም ደግሞ ሁለቱም ዴይ አር ፍሮም አብርሃም የአብርሃም ልጆች ናቸው ሁለቱም ተብሎ ነው የሚታሰበው። ኦፍኮርስ ነው ራሳቸውም ኤክስፕሌን የሚያደርጉት እንደዛ ነው። እንግዲህ ኢብራሂም አብርሃም ብለው ካለዩት በስተቀር ኤንዌይ ይሄኛው አለ የሺ ዘመናት ታሪክና እንደዚህ አይነት ጉዳዮች ወይም ደግሞ ሰጣ ገባም የመግባባትም አንድ የመሆን ጉዳይ አላችሁ ስላችሁ ብዙ ጉዳዮች አሉ። አንዳንድ ሰዎች የማይጓጥላቸው የማይፈልጓቸውን ሀሳቦች ማንሳት አንዳንዴ እንትን እውነቱን መጋፈጥ ወይም ደግሞ ከእውነት መራቅ ሊመስላችሁ ይችላል፣ ግን አደለም። ለምሳሌ አሁን እኛ ፍልስጤም የምትባል አገር አለች ወይም ደግሞ እስራኤል የምትባል አገር አለች የሚል ሀሳብ ውስጥም አንገባም። እስራኤልም የራሱ አይደንቲቲ አላት። ፍልስጤም የራሳቸው አይደንቲቲ አላቸው። በራሳቸው የፖለቲካ ሚዛን ልክ የቆሙ ሀገራት ናቸው። እሱ ኦን ቢዝነስ ነው፣ ምንም እንትን የለውም። ግን ፋክቶችን ማውራትም ያስፈልጋል። የሮማን ኢምፓየርን ታስታውሳላችሁ። ለስንት ዘመናት ቆይተዋል። ኦቶማን ቱርኮች እዛ አካባቢ ቆይተዋል። የሁለቱን እንኳን ብንወስድ ይሄ ከመጽሐፍ ቅዱስና ቁርአኑ ውጭ የሆኑ ጉዳዮችን እንኳን ስንመለከት እዛ አካባቢ በእርግጥም ጥያቄዎች ሊኖሩ እንደሚገባ በግልጽ የሚያሳዩ ወይም ደግሞ ፍንጭ የሚሰጡ ጉዳዮችን ለማየት እንችላለን ማለት ነው። ይሄኛው ግን ብዙዎች እንደሚሉትና እንደሚያስቡት በቀላል ትርክት ወይም ደግሞ ሰዎች በሚፈልጉት ሀሳብ ብቻ ሆኖ የሚመዘገብ አይደለም። ብዙ ነገሮች ኤክስክሉሲቭሊ መታየት ያለባቸው ጉዳዮችን ያጠቃልላል እነዚህን የሮማን ኤምፓየር የኦቶማን ቱርክ ኤምፓየርን እንኳን ትተነው። ከዚህ ከአርተር ባርፎር ዲክላሬሽን በኋላ ያለውን ስንመለከት የፍልስጤምና የእስራኤል ጉዳይ ውዝግባቸው እጅግ በጣም ያሳዝናሉ። ሁለቱም ተሰጋግተው ነው የሚኖሩት። ሁለቱም አንዱ ነገ ያጠፋኛል፣ አንዱ እንደዚህ ያረገኛል በሚል በጥርጣሪ እየተያዩ ያሉ የሚኖሩ አገራት ሆነዋል። ና ይሄኛው ምናልባት ችግሮችን ውስብስብ ሊያደርግባቸው የሚችለው ለራሳቸው ለእስራኤል ፖለቲከኞችም ጭምር የሆነ መጥቷል። ና የባልፎር ዲክላሬሽን እንኳን ብናነሳ በ1917 ላይ የሆነ ነው። ይሄኛው የባልፎር ዲክላሬሽን 1917 ላይ የሆነውን እንኳን ስንመለከት ብዙ ጥያቄዎችን ቀምሮ ወይም ደግሞ አስተሳስሮ ማየት ይፈልጋል ይፈልጋል። 1917 ላይ ባልፎር ዲክላሬሽን ወይም ደግሞ የወቅቱ የ እንግሊዝ ወይም የብሪታንያ የውጭ ጉዳይ ሚኒስትር ናቸው። እሳቸው እንግዲህ አይሁድ ሕዝቦች የሚሰፍሩበት በፍልስጤም ግዛት ውስጥ አይሁድ የሚባለው ማህበረሰብ ወይም ደግሞ አይሁዶች ሊኖሩባቸው የሚችሉ ቦታዎች ያስፈልጋሉ የሚል ደብዳቤ ለወቅቱ የአይሁድ ኮሚኒቲ ሊደር ሀሳብ ወይም ደግሞ ቃል ይገቡላቸዋል። በዛ ምክንያት ነው ይሄኛው ቃል ይገቡላቸው፣ ግን ከራሳቸው የፖለቲካ ጥቅም ወይም ደግሞ በመካከለኛው ምስራቅ ብሪታንያ ካላት የፖለቲካ ፍላጎት አንጻር የተመዘዘ ወይም ደግሞ ከዛ ፍላጎት አንጻር እንደሆነ ግን ግምት ውስጥ ይገባል የሚል ስምምነት ለዚህኛው ለግዴ ባልፎር ዴክላሬሽን ጁሽ ወይም ደግሞ አይሁዶችን አገር አድርጎ መስረት የሚችል ቦታ እንፈጥራለን የሚል ቃል የገቡበት ዲክላሬሽን ነው፣ ወይም ደግሞ አዋጅ ማለት እንችላለን። አንድ ሄንት ይዛላችሁ አደሴም ታይም ደግሞ ፍልስጤሞችን አገር ማድረግ የሚችል ኢንዲፔንደንት አረብ ፓለስቴን ፓለስቲኒያን ሊኖሩበት የሚችሉ አገር እዙን መሰረታለን በሚል ደግሞ በሌላ በኩል ያው ኮንፍሊክቲንግ የሆነ ሀሳብ ባለበት መንገድ ደግሞ በሌላ በኩል ደግሞ እንደዚሁ ከፈረንሳይ ጋር ስምምነት ተፈራርመ ነበረ ብሪታንያ። ስለዚህ አይሁዶቹም አሉ ኢንዲፔንደንት የአረቢክ ስቴቶችም አሉ የሚል ሁለት ግራ የገባው ሀሳብ እንግዲህ በብሪታንያ በዛ ሰዓት ታደርጋለች። ይሄኛው ምንድነው በሁለቱም ጥቅሟ እንዳይጎልባት ነው። አይሁዶቹንም በማስፈር ፍልስጤማውያንን ደግሞ እዛው ላይ በማስቀጠል በሚል በመካከለኛው ምስራቅ ያላትን ፖለቲካ ለማስፈጸም ወይም ደግሞ ያላትን ፍላጎት ለማድረግ በዛ ልክ የቃኘችውን የፖለቲካ ግንዛቤና ሂሳብ ነበረ የሰራችው ኦፍኮርስ ማድርጋለች። በዚህኛው ይህኛው ግን 1917 የባልፎር ዴክላሬሽን ሁለት ነገርን አምጥቷል፣ ምንም ጥያቄ የሌለው አንደኛው በቃ ለክሬሽን ለእስራኤል ክሬሽን ለእስራኤል ክሬሽን ለእስራኤል መመስረት አንደኛው ትልቅ ትርጉም ያለው ሆኖ ተመዝግቧል። ሁለተኛው ደግሞ ለፍልስጤምና ለእስራኤላውያን በእድሜ ልካቸው ሁሉ እንደዚህ ፋይት እንዳረጉ፣ እንደተጋጩ፣ እንደተጣሉ እንዲኖሩ አድርጓል። እነዚህን ሁለቱ ነገሮች መርሳት የለብንም። አሁን ላይ ያሉም ውጥረት ከዛ የመነጨ ከዛ አንጻር አብሮ ሊታይ የሚችል እንጂ ሌላ ምንም አይነት ትርጉም የለውም እና እነዚህ ሂደቶች ብዙ መንገዶችን ብዙ ሂደቶችን ማየት የሚችል መሆን አለበት። ያ ካልሆነ ግን ጉዳዮች ደግሞ መልካቸውን እየቀየሩ ሁኔታዎች ደግሞ መልካቸውን እየቀየሩ አንዳንድ የፖለቲካ መንገዶችን ሌላ አይነት አቅጣጫ እያስያዘ ሊሄድ የሚቀጥል እንጂ በቀላሉ የሚታይ እንዳልሆነ እያሳያል ና በእርግጥም ተሳክቶላታል። ብሪታንያ ከ1923 እስከ 1947 ድረስ በብሪቲሽ ማንዴት ወይም ደግሞ ሞግዚት በምንልበት ጋዛን ለማስተዳደር እድሉንም ያገኘችበት አጋጣሚ ተፈጥሯል ና አንዳንድ የፖለቲካ ሂደቶች በዚህ ልክ የሚታዩ ሆነው ተመዝግበዋልና ጉዳዮች በቀላሉም እንደዚሁም ደግሞ ሰዎች በሚያስቧቸው ልክ ቀለል ተደርገው የሚታሰቡም እንዳልሆነ የሚያሳይ ነውና እነዚህ ምናልባት ከታሪክ ሂደትም አሁን ካለው የዓለም የፖለቲካ ግንዛቤም አንጻር በስጋትም በተለየ አቅጣጫም ሊታዩ የሚችሉ ናቸው። ግን በጣም ለውድ የሆኑ ፍንዳታዎች አሁንም በ ጋዛ ውስጥ ይሰማሉ። ምንም እንኳን ድርድሩ እየቀጠለ ባለበት ሰዓት አንዳች መልካም ጉዳይ ይመጣል ተብሎ ቢታሰብም፣ ሁኔታዎች ግን በዚህ ልክ ሊታዩ እንደሚገባ የሚያስቀምጡ ሀሳቦች በመውጣት ላይ ይገኛሉ። የተለያዩ ጉዳዮችን ማንሳታችን እንቀጥላለን። እናንተም ላይክ ሰብስክራይብሽን ማድረጉን እንቀጥሉ። ቢንያም ካሴ ነበርኩኝ። እጅጉን አመሰግናችኋለሁ። ሀሳቦችም ካሏችሁ አጋሩ። ታንኪዩ